ከስደት ወደ ሀገር ቤት ብንገባ ወይም ስራ ብንጀምር ሰላም ነው ወይ? ሀገር ሰላም ነው ወይ? እና አንቺስ ከሀገር ቤት ተመልሰች ወደ ስደት ልትመጭ ነው ወይ ብላችሁ ለጠየቃችሁ ጥያቄ መልስ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ በዝዘት ተረፍረፍ ይበልልኝ። ለቻናሌ አዲስ የተቀላቀላችሁ እንኳን ሰላም መጣችሁ ብያለው፣ ስለመጣችሁ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ ከመግቢያ ላይ እንደሰማችሁትኝ አሁን ላይ ባለው ወደ ሀገር ቤት ብንገባ፣ ስራ ብንጀምር፣ እንዴት ነው የሀገሩ ሁኔታ እንዴት ነው ሰላም ነው ወይ አንቺስ እንዴት ነው? ስራ በአገርሽ ልትጀምሪ ነው ወይ ተመልሰሽ ወደ አረብ ሀገር ልትመጭ ነው ወይ ብላችሁ ብዙ ጥያቄ በኮሜንት ጠይቃችሁኛል። በጠየቃችሁ ጥያቄ መልስ ይዤላችሁ መጥቻለሁ። በመጀመሪያ እንዴት ነው አሁን ላይ ያለው የሀገር ሁኔታ፣ ሰላምነቱ ያለው እንቅስቃሴ ምን ይመስላል፣ እንዴት ነው ለሚለው አሁን ላይ እንግዲህ ያው እግዚአብሔር ይመስገን በእኛ ባለንበት አካባቢ ያለው የሰው እንቅስቃሴ እግዚአብሔር ይመስገን፣ ከምንም በላይ እኔ እስካሁን ምንም ነገር ያየሁት ነገር የለም። ፈጣሪ የተመሰገነ ይሁን። እንደፈራሁትም አለም አልሆነም። እስካሁን ያጋጠመኝም ያየሁትም ነገር የለም። በአጭሩ ሰላም ነው ብዬ ነው እንትን ምለው መልስ የምሰጣችሁ ማለት ነው። ከዛ መቀጠል አሁን ላይ በዚህ በቅርቡ ከአረብ ሀገር ወደ ሀገር ቤት ገብታችሁ ስራ ለመጀመር የራሳችሁን ስራ ለመጀመር ያፈለጋችሁ በመጀመሪያ የምነግራችሁ ነገር የራሳችሁ ቤት ያላችሁ ከሆናችሁ እሱ ምን ችግር የለባችሁም። ብትገቡ አገራችን ሰላም እንደዙ ሰላም ሆኖ ተረጋግቶ እንደዙ የሚቀጥል ከሆነ ቤት ካላችሁ የተለያየ ስራ ብትሰሩ መግቢያ ቤት ካላችሁ። ዛሬ ላይ አሁን ላይ ሀገራችን ላይ ያለው ትልቁ ከባዱ ነገር ቤት ኪራይ ነው። ቤት ካላችሁ ቤት ከሰራችሁ ከተማ ቤት ካላችሁ ወታችሁ ውላችሁ የምትገቡበት የራሳችሁ ቤት ካላችሁ ለመኖር ቀላል ነው። በጣም ቀላል ነው። እንደዛ ነው ብዬ የማስበው ማለት ነው። በጣም ቀላል ነው። ቤት ካላችሁ የራሳችሁ የምትሉ ትንሽ የገንዘብ መንቀሳቀሻ ይዛችሁ ከመጣችሁ ሰላም ነው። ያው እንደዚሁ ከቀጠለ ሰላምነቱ መስራት ትችላላችሁ። ምንም አይነት የሚያስቸግራችሁ እና ምንም ነገር የሚጎዳችሁ ነገር በፍጹም የለም ማለት ነው። ያለው እንቅስቃሴ ሰው አሁን ላይ ምንድን ነው መሰላችሁ? ያለው ህብረተሰብ በፍርያት ላይ ነው ያለው። እንትን ሰላማዊ ነገር ነው፣ ሰላም ነው፣ ሰላማዊ ተመስርቷል። እንደዚህ የሚባለው ነገር ገና እንትን ላይ ነው እና አሁን ያው በመንግስት ሁሉም በመንግስት እጅ ስለሆነ ህዝቡ ምንም ያለው ኮኔክሽን እግዚአብሔር ይመስገን በእኛ እኔ ባለውበት በእኔ አካባቢ ማለት ነው እና ያው ሁሉ አሁን እኔ ያለሁትኝ አዲስ አበባ መጥቻ አለውና ያለው አዲስ አበባም ያለው ወደዚህ ወደ አዲስ አበባም ስመጣ ያለው እንቅስቃሴ ምናምን ምንም ያጋጠመኝም ያየሁትም የሰማሁትም ነገር የለም፣ እግዚአብሔር ይመስገን። ከዛ በመቀጠል አንቺ ወደ ስደት ልትመለሽ ነው ወይ ስራ ልትጀምሪ ነው ወይ ላላችሁኝ እኔ አሁን ሁን ያው አዲስ አበባ መጥቻለሁን የመጣሁትኝ፣ ከዛም ከአረብ ሀገሬ ስመጣ በፍቃድ ነው የመጣሁትኝ ለሁለት ወር ማለት ነው ለሁለት ወር ፍቃድ ሰጥቼ ለሁለት ወር ስድስት ቀን ምናምን ይቀረዋል። ግን ያው ተመልሼ ወደ አረብ ሀገር ልመለስ ነው ማለት ነው። ምክንያቱም ድንገት በድንገት ነበረ ያኔ ጊዜ ሰጥቼ አስቤበት አልነበረም። ወደ ሀገር ቤት የመጣሁትኝ ድንገት ነው፣ ተንሽ ተነስቼ የመጣሁትኝ በአንዳንድ ነገሮች ማለት ነው። እና ያው ያሳለፍኩትንም አንዳንድ ቪዲዮዎች የወንድሜም ሰርግ ነበረ፣ በዘዛም በቃ እንደዙ በእንደዙ ደስታ ምናምን አሳልፌ እግዚአብሔር ይመስገን፣ ያ ሁሉ ነገር አልፎ በደስታ አልፌ ቤተሰቦቼንም ሰላም አግኝቼ ተደስቼ ያው አሁን እንግዲህ ወደ ነበርኩበት ወደ አረብ ሀገር ለመመለስ እንትን ላይ ነኝ። ዝግጅት ላይ ነኝ ማለት ነው። ዝግጅት ላይ ነኝ ያለሁት ማለት ነው። እንደ እግዚአብሔር ፍቃድ ከዚህ ሰሞን ወደ ነበርኩበት ወደ አረብ ሀገር እመለሳለሁ። ምክንያቱም አንደኛ አሳይቻችኋለሁ ቤቴም ተበላሽቶብኛል። በቃ የራሴ የሆነ የመንቀሳቀሻ ነገሮችም እንደዛ አስቤበት አቅጄበት ወደ አገር ቤት ስላልመጣሁኝ እና ያው ለመመለስ ዝግጁ ላይ ነኝ። እንግዲህ እንደ እግዚአብሔር ፍቃድ ያው በሰላም ተመልሼ ወደ ነበርኩበት ወደ ስሬ እንድመለስ እናንተም በጸሎታችሁ አስቡኝ። ዩቲዩብ ማበረታቱኝ እዛ ሀገር ቤት ደግሞ ያው ቤት ከሌላችሁ መንቀሳቀሻ ነገር ከሌላችሁ ምንም ያው ያስጠላል። ያው መግቢያ ላይ እንዳልኳችሁ የሚጠቅማችሁን ነገር ልንገራችሁ ብዬ ነው እና በጣም ይከብዳል ያለው የኑሮ ሁኔታ ይከብዳል። ይከብዳል ስላችሁ በጣም ይከብዳል ማለት አይደለም። ገንዘብ ካላችሁ መንቀሳቀሻ ቆርጣችሁ፣ ከስደቱ ዓለም ወደ ሀገር ቤት ስትመጡ በቃ በቃ አገሬ መኖር አለብኝ። እንግዲህ ወደ ይበቃኛል ስዴት በዚህ ነገር ወይ ትዳር ይዛችሁ ከሆነ በቃ ትዳሬን ይዤ ኖራለሁ፣ በዚህ መንቀሳቀስ አለብኝ። እንግዲህ ወዳ በአገሬ ኑሮ ይዤ ኖራለሁ ብላችሁ ቆርጣችሁ ከመጣችሁ በጣም ቀላል ነው። ግን ችግራችን ምንድን ነው? ሁለት ዓላማ ይዘን እንመጣለን። አይ ካልሆነ እንመለሳለን፣ ካልሆነ እንኖራለን የሚል ሁለት ዓላማ ይዛችሁ ወደ ሀገር ቤት አትምጡ። መጀመሪያ ተስፋ ቁርጥ አድርጉና በዚህ በዚህ ይህ ይሰራለሁ ይህ እንደዛ አደርጋለሁ ብላችሁ ትመጣላችሁ። በእርግጥ እንዳሰባችሁት ላታገኙት ትችላላችሁ። ቀደም ቀደም ብላችሁ ሄዳችሁና ያለው የሀገራችን ሁኔታ ይለያያልና አስባችሁበት፣ ልክ በደንብ አስባችሁበት ከመጣችሁ በጣም ቀላል ነው። ምንም የሚያስቸግር ነገር የለም። ከምንም በላይ ደግሞ ያው ጤና ነው። ከምንም በላይ ሰላም ነው። ሀገራችንን ፈጣሪ ሰላም ያደርግልን በሀገራችን እንድንኖር እና ያው እኔም እንግዲህ እንደ ፈጣሪ ፍቃድ እንደ እግዚአብሔር ፍቃድ ያው እንግዲህ ተመልሼ ትንሽ ጊዜ ደግሞ ከእግዚአብሔር ፍቃድ ጋር ትንሽ ጊዜ እዛ በነበርኩበት ቤት ሰርቼ ለመመለስ ያው አላማ ላይ ማለት ነው። ያው በእርግጥ ከባድ ነው ከቤተሰብ ምናምን ስትአብረች ቆይታችሁ ደግሞ እንደገና ስትመለሱ ይከብዳል። ጊዜው ራሱ በጣም ነው የጠበበኝ። ምናምን እንግዲህ ለሁለት ወር ስድስት ቀን ምናምን ነው የቀረኝ እና በዛ ጊዜ ውስጥ በቃ ሳይታወቀኝ ምናምን ነው በቃ ያው ያሳለፍኳቸውን እንግዲህ ወደ እናንተ ሰራ ነበረ እና አንዳንድ ነገሮች በቻልኩት አቅም ቪዲዮዎችንም ያያችሁ የሥራ እንትን ያላችሁ ያያችሁ ስላላችሁ ያው እንግዲህ እንደዛ ነው። ከምንም በላይ ደግሞ ፈጣሪ እንግዲህ ያው ምን ያሰብኩትን ሳይሆን እሱ እሱ እየፈቀደው ሚስጠኝና አሰብኩበት፣ አለምኩበት በቃ በጎደለኝ ሁሉ ፈጣሪ እንዳሟላለኝ በከሰርኩት ኪሳራ ሁሉ ፈጣሪ እንዳሟላለኝ ነው ምጸልየው አሁንም ደግሞ ፈጣሪ ለእኔ ያለውን ይሰጠኛል ብዬ አስባለሁ እና እግዚአብሔር ያውቃል ከምንም በላይ እና እኛ ባሰብ ነው እኛ ባለም ነው ምንም አንዳች የሚሆን ነገር የለም። ሁሉም ነገር በእግዚአብሔር ፍቃድ፣ በእግዚአብሔር ቸርነት ነው እና ያው ከባድ ነው። አያሳይቻችኋለሁ ቤቴ ምን ላይ እንደሆነ ምን እንደሆነ ያው ብዙቻዎቹ ያ ቪዲዮ በጣም ታ ቫይራል ወጥቶ ብዙቻቸው አይታችኋ ስታጽናኑኝ ነበረ። ፈርቻ ይዞሽ እግዚአብሔር ያውቃል። አብዛኞቻችሁም ደግሞ ውሸት ነው የሚልም ምናምን አለ። ያው ዞሮ ያም ሆነ ያ ለእኔም አንዳችን የጠቀመኝ ነገር የለም። ተፋ የሆንኩበት ነገር የለም ከኪሳራ ውጭ ማለት ነው። እና እግዚአብሔር ይመስገን ከምንም በላይ ማለት ነው። ፈጣሪ የተመሰገነ ሆነ የሚባለው አሁንም ደግሞ የበለጠ ይሰጠኛል። ያው ሰጮ ምነሹ እግዚአብሔር ብቻ ነው። እና መምጣት የምትፈልጉ ወደ ሀገር ቤት ገብታችሁ መስራት የምትፈልጉ ምንም አይነት አላማ አላማችሁን በአንድ ተስፋ በአንድ አላማ በአንድ ቆርጣችሁ ከመጣችሁ መኖር ትችላላችሁ። የራሳችሁን ህይወት መስረታችሁ የራሳችሁን ኑሮ መስረታችሁ በቃ ትኖራላችሁ። ማንኛውም ህዝብ እንደሚኖረው፣ ማንኛውም ሰው እንደሚኖረው ይኖራል። ግን ያው የእኛ ችግራችን ደግሞ እንደምታውቃላችሁ በተለይኛ አረብ ሀገር ያየን ሰው ገንዘብ ስናጣ ራሳችን በቃ የሆነ እንጨናነቃለን። ምክንያቱም ስንት ዓመት ኖረን ደግሞ መጨረሻ ላይ የራሳችን ሆነ ገንዘብ ሳይኖረን መንቀሳቀሻ ሳይኖረን ወይም ከቤተሰብ እጅ ምናምን ለማየት እንትን ስንል በጣም ውስጣችን ይረበሻል። ከቤተሰብ እንጋጫለን፣ ምናምን ብዙ ነገር አለ እያየውም እየሰማውም ስለነበረና ትንሽ ሳይኖራችሁ ባትመጡ ጥሩ ነው። እንደቀደሙ እንዳልኳችሁ ቤት ካላችሁ ግን ትንሽ ገንዘብ ካላችሁ በቃ የራሳችሁ ነገር ካላችሁ ብትመጡ፣ ምንም ቀላል ነገር ነው። ምን የሚከብድ ነገር የለም። ኑ ኑሩ ነው ምላችሁ። እኔ ግን አቅጄ፣ አስቤበት ለዚህ ሀገር እኖራለሁ ብዬ አንድነት ተስፋ ቆርጬ ስላልመጣሁኝ የመኖሩ አላማ ውስጤ ስለሌለ ነው የምመለሰው። እንግዲህ ሰሞኑን እመለሳለሁ። ሁላችሁም በጸሎታችሁ አስቡኝ። ያሰብኩበት እንድደርስ ማለት ነው። እና አበረታቱኝ። ቪዲዮ ያ ሰሞኑን ብዙም እየታየልኝ ቫይራዊ ይወጣልኝ አይደለም፣ ሼር አድርጉት፣ ለብዙ ውስጥ ተደራሽ እንዲሆንልኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።